ለእናንተም ትልቅ ሰርፕራይዝ ነው። በነገራችን ላይ ደስ የሚል ነገር ነው ይዤ መጣሁት። ያው ከእናቷ አንደበት የሰማሁት ነገር ልጅ እንደተወለደልኝ ነው። ልጁ እንደተወለደ በሰላም እንደተገላገለች ተነግሮኛል። ቤተሰቦቻችን፣ ለእናንተም እንኳን ደስ አላችሁ። ማመስገኛዬ ማመስገኛዬ የፈጣሪን ጸጋ መመስገኛዬ መመስገኛዬ መመስገኛዬ እጅግ ነው ቸርነቱን ክብሩን ማያዬ መመስገኛዬ መመስገኛዬ የፈጣሪን ጸጋ መመስገን አዬ መመስገን አዬ ደግነት ቸርነቱን ክብሩን ማያዬ። ሰላም ሰላም፣ ውድና የተከበራችሁ ተመልካቾቻችን እንዴት ናችሁልን? አለን እኛ እግዚአብሔር ይመስገን። ያው እንግዲህ ጠፋ ብለናል በሰሞኑ ብቅ አላለን ሚዲያ ላይ። ያው ዛሬ እንግዲህ በአዲስ ቪዲዮ መጥቼላችኋለሁ፣ ቤተሰቦች ያው አስገዳጅ ነገር ነው ይሄም ነገር እና ደግሞ ተናፍቃችኋል። ያው አብዛኛው ያለሁበትን ሁኔታ ሁላችሁም ስለምታውቁ ነው እንጂ በየቀኑ ቪዲዮ ብሰራላችሁ ደስ ይለኝ ነበር። ግን ያው ሪያሊቲ የሆነ ቪዲዮ ስለምሰራ ነገሮችን በሕይወት ላይ የተፈጠሩት ነገሮች ሁላችሁም ታውቃላችሁ። ትንሽ ከበድ የሚል ነገር ስለሆነ ኤ ነው ተብሎ የማይወራ ቢወራ የሚከብድ ነገር ስለሆነ የተፈጠረብኝ ሕይወት ላይ ስለከበደ ነው አብዛኛውን ጊዜ ብቸኝነቱን ፈልጌው ብቻዬን ለማሳለፍ የፈለግኩት። እና ያው ጉዳቴን ተጎድታችሁልኛል አብዛኞቻችሁ ከቤተሰቦች እና በጣም ደስ ብሎኛል፣ እንደዚህ ለእኔ ቤተሰብ ስላለኝ ዛሬም ነገም ሁሉ ምንም አመሰግናቸው ደስተኛ ነኝ። በእናንተ ኩሩ ነኝ። አንድ ሰው ባጣ እናንተን ስላገኘው በጣም ደስ ብሎኛል። ይሄን ይሆናላችሁም እና ዛሬ እንግዲህ ከዚህ ቀደም ቪዲዮ ሰርታ ነበር ዲና፣ ይቅርታ ቪዲዮ ያው ልጁም ሊወለድ ነው እና በጣም እዚህ መተህ ስለተንከራተትክ ብዙ ነገሮችን ስላጠፋህ ጊዜህንም፣ ይሄንም ብዙ ነገርም ስላባከንኩብህ እከሳለው የሚል ቪዲዮ ሰርታ ይቻታለኝ። እና ያን ቪዲዮ ስላየሁትም ብቻ ሳይሆን ያሁን የምፈልገው አንድ አንድ እሷ ሰላም ሆኗ ነው፣ ሰላሟን አይቻለሁም። እና ስለ እርግዝና ጉዳይ ደግሞ ዛሬ አዲስ የምነግራቸው ነገር አለ ቤተሰቦቼ። ከዛ በመቀጠል ግን ማለት የምፈለገው ነገር ሁላችሁም አመሰግናችኋለሁ፣ አከብራችኋለሁ። እና እሷ ባለፈው የተናገረችውን ነገር እንዳያችሁት ሁላችሁም ብዙ ነገር አጥፍተሃል፣ ብዙ ውጮችን አውጥተሃል፣ ብዙ ነገሮችን ጎሎ ባህል በድ ያለው ነው ያለችው። በሁለታችን ያለመግባባት ውስጥ ላይ እሷም በግልጽ ያልነገረች ነገር ስለነበረ ሁሉ ወራቶች ተዘጋግተን ተቆራርፈን አንድ ላይ ባለመሆናችን በጣም ያሳዝናል። የአሁኔም እየተጎዳው ራሴ እየተጎዳው እሷን በራሷ እየተጎዳች እዛ ሆና ያ ውስጧን ስላልነገረች ብቻ ነው። እኔ ውስጤ ሚዲያ ላይም ስለተናገርኩ ነው። እና ውስጧ ላይ ብዙ ነገር ሊኖር ይችላል ብዬ ያሰብኩትኝ እኔ ምናልባት አብዛኛው ጊዜ ከሆን የሰው ልጅ የሚጣላው ወይ በሰው ወሬ ሊሆን ይችላል። አብዛኛው የሰው ወሬ መስማት ከቻልን እኛ ሰው ነው የሚያጣላን። ምናልባት እኔ ያላየሁት እኔ ያላመንኩበትን ለእሷ የሆነ ነገር ነግሯት ሊሆን ይችላል። ከዚህ በፊትም በጭምጭምታ ከጓደኞች ነው ምናምን የሚል ወሬ አለ እና ከጓደኞችም ይሄ ነው ብዬ የምጠረጠረው ሲ ሁሉ ነው ማምናቸው ይሄ ነው አለም። ያላየሁትን ነገር መመስከር አልችልም። እሷ ግን ሳታይ የሆነ ነገር እኔ ላይ እንዳገኘችብኝ አይነት አድርጋ ነው እኔን እየተወችኝ ማለት ነው። እና አብዛኞቻችን እኛ ተወቃሽ አድርገናታል። እኔም ተወቃሽ አድርጌያታለሁ። በእሷ ብዙ ተጎድቻለሁ። ያልተንከራተጥኩበት ቦታ የለም ከጓደኞችን እስከ ማስቸገር ብዙ አይነት መንገድ ከቤተሰብ ደረጃ እስከሚደርስ ብዙ ነገር ተፈጥሯልና፣ ያው እንግዲህ ዛሬ የመጣው ትልቁ ነገር በዚሁን ጉዳይ ማብራሪያ ለመስጠት ነው። እሷም ያው ያለችበትን ሁኔታ እናንተም ታውቃላችሁ። አሁን ላይ ይቅርታ መጠየቋን ወድጃለሁ። ግን እኔ ማለት በባልና በሚስት መካከል ይቅርታ መጠየቅ፣ እኔ እንጃ ምናልባት ከልቤ ስለማፈቅራት አልተቀየምኳትም። ውስጤ ያዝንባት ይችላል እንጂ የተቀየምኩባት ነገር የለም። እና ማለት እናደዳለሁ፣ እንደ ሰው ስሜታ ይሆናለሁ፣ ብዙ ነገር ለሆን ይችላለሁ። ግን በቃ በይቅርታ የማልፈታው ነገር የለም። ምክንያቱም እድሜ ልኬን እሷን አጥቼ ከምጉዳ ያጠፋሁትን ጥፋት ነግሪያት፣ ያጠፋችውን ጥፋት ነግራኝ፣ ይቅር ተባብለን አብረን ከዚህ በኋላ ያለውን ጊዜ አብረን ብንኖር የተሻለ ይሆናል ብዬ ነው ማሰብ። ምክንያቱም እሷ ለእኔ ስሜት ካላት ለእኔ ጥሩ ፊሊንግ ካላት አብሬያት በሆነ እኔ ደስተኛ ነኝ። ዛሬም ነገ ሁሌም ማለት ነው። እንትን አለን አልቀይማትም ለማለት ፈልጌ ነው። እና ቤተሰቦቼ ምናልባት ብዙ ሳናየው ያልወስናቸው ነገሮች ሊኖሩ ስለሚችሉ እሷ ውስጥ ላይ ሁላችንም እግዚአብሔር ፈቅዶ አንድ ቀን እሷ ጋር የምንገናኝበት ቀን ሊኖር ይችላል። ሁላችንም ያን ነገር በእናንተ ፊትለፊት ነው የምጠይቃት አንድ ቀን ላይ ስንገናኝ እግዚአብሔር ፈቅዶ ስንገናኝ፣ በእናንተ ፊት ለፊት ሁሉን ነገር የምጠይቃት እና ያን መልስ ለእናንተ ተመላሽ ይሆናል። ምክንያቱም እኔ በተጨነቅኩበት ጊዜ እናንተም አብራችሁ ስለተጨነቃችሁ፣ አብራችሁ ከጎን ስለነበራችሁ ምን ደረጃ ላይ ምናምን እያላችሁ ብዙ ሰዎች ስለጠየቃችሁኝ፣ በዛ ጉዳይ ማብራሪያም መስጠት ፈልጋለሁ። ያን ጊዜ ያቺ ቀን ደርሳ እናንተን መካስ ፈልጋለሁ። አጠገቤ የነበራችሁን ሰዎች እና ቀን እንደሆናቸው የኔ ቤተሰቦች ራስክፍን ይመሰክራሉ። ለማንም ነው የምመሰክረው፣ በቃ ስለናንተ ከጎኔ እንደነበራችሁ እኔ አንድ ቀን ወይም ስልኪ ላይ ያሉት ነገሮች የሚጻፍልኝ ነገሮች በቃ ሌላው ቴሌግራም፣ ዋትስአፕ፣ ኢንስታግራም ምናምን ተዉትና ኮሜንት ላይ እያንዳንዱን ኮሜንት ሳነብ በቃ ከናት ካባት ወጣ የለም ቤተሰብ የናት ልጅ አባት ልጅ የሚባለው አይነት የሚያስበው አስተሳሰብ ነው ለኔ ያላችሁ አመለካከትና በጣም ነው የማመሰግነው፣ በጣም ነው የምወዳቸው ቤተሰቦች። እና ዛሬ ወደ ትልቁ ፖይንት ስገባ ቤተሰቦቻችን ወደ ትልቁ ፖይንት ስገባ ምንድን ነው የዲና እናት ዛሬ ደውላልኝ ነበር፣ ደውላልኝ ነበር እና ስልክ በተደጋጋሚ ዲናም እየደወለች ነበረ። ያው እስኪ ትንሽ ልረጋጋ፣ ላስቀይማት ትችላለሁ፣ የሆነ ነገር ስሜታዊ ሆኜ ላስቀይማት ትችላለሁ ብዬ ስላሰብኩኝ አላነሰውላትም ነበር። እስከዛሬ ስትደውል ምንም አይነት ነገር አላነሰውላትም። ዛሬ ግን እናቷ ስለደወለች እናቷ የደወለችበትን መንገድ ስላት አብዛኛውን ጊዜ በምንድን ነው የተጣላችሁት? የተጣላችሁበትን መንገድ ንገረኝ። እሷም ልጅነት፣ አንተም ልጅነህ በመሀላችሁ ምንም ነገር እንዲፈጠርብን አልፈልግም። እስከዛሬም በመሀላችሁ ያልገባትኝ በፍቅር መካከል ሶስተኛ ወገን ማን ሰው አይገባም ብዬ ስላሰብኩ ነው እንጂ ይሄ ነው ይሄ ነው ብዬ መግባት አቅቶኝ ያለ ግን፣ ራሳችሁ ሁለታችሁ ፍቱት። ግን እስከዚህ ደረጃ መድረሱን ስለገባኝ በመሀላችሁ ምንም ነገር እንዲፈጠር አልፈልግምና የተፈጠረውን ነገር ለእኔ ብትነግሩኝ የተሻለ ሀሳብ የተሻለ ነገርም ላመጣ ስለምችል ለእኔ ነግራችሁ እንትን ማለት ነበረባችሁ። እና በጣም ጥፋተኛ ናችሁ ለእኔ ምንም ነገር ስላልነገራችሁኝ። እስካሁን ሚዲያ ላይም እያየዋችሁ ነበር እኔ ይህ እንደ ፊልም እየሰራችሁ ነው እንጂ የመሰለኝ እውነተኛ ነገር አልመሰለኝ። እሷ ምንም የነገረች ነገር የለም፣ አንተ ምንም የነገርከ ነገር የለም። እና እንደዚህ መሆን መቻል የለበትም ምናምን ነገር ብላ ዛሬ አውርታኛለች ስልክና። እና ያወራችኝ መንገድ ምንድን ነው? ሁለታችሁ አንድ ላይ ነው መሆን ያለባችሁ፣ መጣላት የለባችሁ። የሚያስቀና ፍቅር ነው የነበራችሁ። የተገናኛችሁበትም ሁኔታ ሁላችሁንም ታውቃላችሁ። ማንንም አንሰማም ብላችሁ በዙሪያችሁ ብዙ ነገሮች እንደነበሩ ታውቃላችሁ ሁላችሁም። እና ያ ሁሉ መከራ አልፋችሁ ዛሬ ላይ እንዴት እንደዚህ ደረጃ ላይ ስደርሱ እንዴት ትጣላላችሁ? እንዴት እንደዚህ ትሆናላችሁ? ምናምን ብላ ያው የእናትነት ምክር መክራኛለች። በደንብ አድርጋ ዛሬ እሷንም ነገራታለች እንደዚሁ እና ደግሞ እሷ ለእሷ እንደዚህ ብዬሽ ስነግራት፣ መጣላት የለባቸውም። እንደዚህ አንዴ ይምጣና እኔ ያለውን ነገር ሙሉ ነገር እሸፍንለታለሁ። አንዴ ይምጣና ሙሉን ነገር ላስረዳው። እና እኔ ደግሞ ወደ ኢትዮጵያ እንዳልሄድ አሁን መሄድ አልችልም ምናምን ነገር ብላ ለእሷ አስረድታታለች ማለት ነው። እና ቤተሰቦች ወደ መጨረሻው ሲሄድ እና ተዋናው ትልቁ ሰርፕራይዝ ያለኝ የመጣቸው ነገር ለእናንተም ትልቅ ሰርፕራይዝ ነው። በነገራችን ላይ ደስ የሚል ነገር ነው እ የመጣሁት ያው ከእናቷ አንድ በት የሰማሁት ነገር ልጅ እንደተወለደልኝ ነው። ልጁ እንደተወለደ በሰላም እንደተገላገለች ተነግሮኛል። ቤተሰቦቻችን ለእናንተም እንኳን ደስ አላችሁ። እና ደግሞ ከዚህ በፊት ዲኤንኤ ምናምን የምትሉ ሰዎች ነበራችሁ። አብዛኛዎቹ ሰዎች እኔም እስከዚህ አይነት ደረጃ ምናምን ነበር። እናቷ የቤተ ክርስቲያን ሰው አክራሪ፣ እግዚአብሔርን ፈሪ ናትና ታውቃለች ከዚህም በፊት ከመጀመሪያውም የኔ ልጅ እንደሆነ ታውቃለች፣ እንደተፈጠራ ከመጀመሪያው ማለት ነው። እና ልጁም በሰላም ወልዳለች፣ ተገላግላለች። ቪዲዮ ኮልም እያሳየችኝ ነበር፣ ፎቶ እያሳየችኝ ነበር። እና በደስታ ነበር እንትን ያልኩት የፈነጠስኩት ማለት ተሰምቶኝ፣ ማያክስ ምን የተሰማኝ እኔ ምን እንደምላችሁ አላቅም። እስከ ዛሬ የበደለችኝ እንደዚህ ብዙ ነገር ያስቀየመችኝ ነገር ሁሉ ከጭንቅላቴ ፎርጌት ነው የሆነው እንዳለ ሙሉ ማለት ነው። በቃ ምንም ነገር እንደ አዲስ እንደተፈጠርኩ ነው የተሰማኝ። እና ልጅ በመወለዴ በጣም ደስ ብሎኛል። ከምንም እና ከምንም በላይ ወንድ ልጅ ነው የወለደችው። ለማንኛውም እንኳን ደስ አላችሁ እናንተንም፣ ያው ብዙ መሥዋዕትነት የተከፈለበት ልጅ ነው በፍቅር መካከል። እንግዲህ ሰባት ወር ስምንት ወር የተጣሉ ሰዎች በልጅ ተክሻለሁ ማለት ነው። ቤተሰቦች፣ በጣም ደስ የሚል ነገር ነው ያሳለፍነው ታውቃላችሁ፣ ከዚህ በፊትም እና ደግሞ ልጁ ቁጭ እኔን ነው የሚመስለው። በጣም ቆንጅዬ ልጅ ነው ደስ የሚል ልጅ ነው። ያው ራሴን ቆንጆ ነው እያልኩ ሳይሆን የሚመስለው በአባቱ ነው የወጣው። ቀብረር ይላል፣ ከደረሱ ቀና ይላል ምናምን ነገር ያሰፋል። ከአሁኑ እያሰፋ ነው ልጁ እና እናትየዋ ስለነገረች በጣም ደስ የሚል ቀን ነው ለእኔ ዛሬ። ቤተሰቦች እንኳን ደስ ያለብት ሁላችሁን ደስ ይለኛል። እና ምን እላችሁንም አብዛኛውን ጊዜ ምንድ ነው የሚባለው? ልጅ ያስታርቃል የሚባለው እንግዲህ። እንደ እግዚአብሔር ፍቃድ ያው ነገሮችን እንግዲህ አመቻችቼ የሚሳካልኝ አይነት ነገር ከሆነ ልጅ ለማየት ሞክራለሁ ማለት ነው እንግዲህ ከተሳካልኝ የሚለው ሀሳቡ ከተሳካልኝ የሚል ሀሳብ ነው ያለኝ። ልጅ ለማየት ሞክራለሁ በደስታ ነው የምቀበለው። ያው እንግዲህ ሁላችሁን ኮሜንት ትሰጣላችሁ፣ ሁለታችን ታስተያዩናላችሁ። ቪዲዮ ላይ ይዤላችሁ እመጣለሁ እንግዲህ እንደ እግዚአብሔር ፍቃድ ከሄድኩ ነው። ካልሄድኩ እንግዲህ እዚሁ ነው የሚቀረው ማለት ነው። እና በጣም ደስ ብሎኛል። ይሄን ሰርፕራይዝ ነግራችሁ ነው የመጣሁት። ትልቅና ትልቁ ነገር ቤተሰቦቻችን ያው እንግዲህ እናቷ እንደነገረችኝ ከሆነ ያው እሷ ጋር ምንም በስልክ ልንገናኝ አልቻልንም። ያው ስልክም ስላላነሳች ሊስደውልላት እናቷም እንዳለችኝ ያው በጣም እንደከፋት ነው የነገረችኝ። ዲና በጣም እንደተከፋች ነው የነገረችኝ። ለምን ያው በቃ አባት በሌለበት ልጅ መወለዱ ምን ያክል ከባድ እንደሆነ ማንኛችሁም ታውቃላችሁ። ይህ ስሜ ሳይገባ ይቀርቱ አይደለም። ያው በመሀከላችን የተፈጠሩ ትልቅ ችግሮች ናቸው እንጂ ይሄ ነገር ሳይገባ ይቀርቱ አይደለም። እና እሷም ብቻዋን ሆነ ምንም ነገር እኔ በሌለውበት አባት የሌለበት የለበት ልጅ መፈጠሩ በጣም ትንሽ ይከብዳል። ግን የእግዚአብሔር ፍቃድ ነው። በቃ ማለት እግዚአብሔር ለእኛ ጥሩ ነገር አስቦልን ሊሆናል ብዬ ነው ያሰብኩት። እኔም ወደ ክፋ አልወሰድኩትም። ዋናው በሰላም መገላገሏን የፈለግኩት። ግን እሷ ትንሽ አስቸጋሪ ሁኔታ ላይ ነበረች። በቃ ማለት ይከፋል፣ ይደብራል። ታውቃላችሁ፣ ሴት ስሜታቸው ቅርብ ነው። በዚህ በእርግዝና ወቅት፣ በሚወልዱበት ሰዓት እንደዚህ ትንሽ ከበድ ይላቸዋል ና እና ትንሽ ደብሯት ነበረ። በጣም ከፍቷት ነበር። እጇ የሌለበት ነገር እንዴት እኔ ብቻዬን እዚህ ምናምን ነገር በቃ በጣም ብዙ ብቸኝነት ስሜት ተሰምተዋታል። በጣም ከፍቷታል፣ በጣም ደብሯታል። እኔ የሌለውበት አሁን ብቻዋን ነው ያለች፣ ብቻዋን ነው ልጁን እያሳደገች ያለችው። ልጁ ከተወለደ ቢያንስ ሁለት ቀን ነው መሰለኝ ሁለት ቀን ነው ሁለት ቀን ነውታል እና እና ብቻዋን ስትሆን ከፋት። ከሆስፒታል ስት ወጣም ይዟት የሚወጣ ሰው የለም። እኔ እናቷ ጋር ነው አብራም ተንከራከቶ ምንም የምትለውና በጣም ደብሯታል እና ደግሞ እኔ ማለት ልጅ ስለተወለደለች በጣም ደስ ብሎኛል። ይሄ ነው የማለው ነገር፣ መልክደው ነገር ነው። ቤተሰቦች በጣም ደስ ብሎኛል፣ ልጅ ስለተወለደለች ማለት ነው። ሆኖም ግን እሷም ጋር ከተገናኘን ስንት ጊዜያችን ቆየን። እሷም ተናፍቀኛለች። ያው ታውቃላችሁ፣ ልጅ አስታራቂ ነው ይባላል እኮ አንዳንዴ። እና እሷንም ባገኛት ደስ ይለኛል። ግን እስኪ እንደ እግዚአብሔር ፈቃድ እሷንም ለወራት እሞክራለሁኝ። በነገራችን ላይ የሆነ ጊዜ ላይ እንትን እና ለወራት እሞክራል። አሁን ላይ ምናልባት ስሜታዊ ስለምትሆን ደውዬ ላት ወይ ላት ታነሳ ሊት ትችላለች ወይ ደውዬ ላት የሆነ ነገር ትችላለች። ምክንያቱም አጠገቧ የለውም የልጅ እናት ሆናለች። አሁን ልጅ አቅፋ ነው ያለችው እና ደውዬ ላት የሆነ ነገር ብላት የሆነ ስሜት ይረብሻል። ጥሩ ላይም ላት ትሆን ትችላለች በእናቶ የአውርቻት እንደዚህ ሰላማዊ መንገድ የምንፈጥረው አይነት መንገድ ካለ በሰላማዊ መንገድ ነገሮችን ለመፍታት እንሞክራለን። ከዚህ በፊት የሚሰራቸውን ቪዲዮ እንዳያችሁት የቅርታ ቪዲዮ ነው። የቅርታ ልብ እንዳላት አሁን ላይም ጥሩ ስሜት ጥሩ ነገሮች እንዳላት ስለነገረችኝ ብቻ አብሪያት መሆን ይመስለኛል እንደ እግዚአብሔር ፍቃድ እንጃ አላቀም ራሴን በራሴ ስላየሁት ልጅ ስለት ወደደ ልይወጣ ደስ ብሎኛል ይሄን ማለት ይሄ ጊዜ ይደርሳል ብየኔ ያልጠበኩም በህይወቴ ልጅ ፈጠራን በህይወት ላይም ብዬ አላሰብኩም በቃ የእግዚአብሔር ፍቃድ ነው ብዬ ነው ነገሮችን ማስባቸውና በደስታ የተቀበልኩት ነገሩን ምን እንደምላችሁ አላቅም ደስ ብሎኛል በቃ እስከ ዛሬ ማለት ልጅ እግዚአብሔር ጸጋ ነው በቃ ምንም ሆነ ምንም ልጅ እግዚአብሔር ጸጋ ነው በጣም በደስታ በደስታ ነው የምቀበለው። ልጅ ነው ከምንም እና ከምንም በላይ ማለት ነው። እኔ በቃ እንዲህ እናቷ ቪዲዮ ኮል ስታሳይኝ የተሰማኝን ስሜት ያነባሁትን እንባ እኔ የማውቀው በቃ ሌላ ስሜት ነው የተሰማኝ። ራሴን በራሴ ስላየሁት ማለት ነው። እና በጣም ነው ደስ ያለኝ፣ በጣም ከምነግራችሁ በላይ ማለት ነው። እና ቤተሰቦች እኔ ደስ እላለሁላችሁም ደስ ይላችኋል ብዬ አስባለሁኝ እና በቃ ዲናዬ በሰላም ተገላግላለች። እንደ እግዚአብሔር ፍቃድ ከሆነ እንገናኛለን ብዬ አስባለሁ። ቤተሰቦች ሌላ ምንም እላችሁ አልፈልግም። እና ሁላችሁም አጠገቤ ስለነበራችሁ ሁላችሁም የሆነ ስለነበራችሁ በጣም የማከብራችሁ በጣም የምወዳችሁ ሰላማችሁ ዝት ይበል ይበል እያላችሁበት ሁላችሁም ያሰባችሁት ነገር ይሳካል። ሌላ ምንም አላችሁ፣ ምክንያቱም እናንተ ራሳችሁ እንደ ራሴ ነው የምታዩት። በቃ ማለት ምን ብዬ ለእናንተ ቃላት የለኝም። እኔ ማካበድ አልወድም፣ ያላየሁትን ነገር ማውራት አልወድም፣ መሽለጥለጥም አልወድም። ባህሪ አይደለም። ያየሁትን ነገር ነው እንትን የምለውና ለእኔ ትልቅ ሰዎች ናቸው። እናንተ በጣም ትልቅ፣ ማለት ትልቅ ማለት ትልቅ ትርጉም አለው። እና ቤተሰቦች አመሰግናቸዋለሁ፣ እወዳቸዋለሁ፣ አከብራቸዋለሁ። እንግዲህ ሚስቴንም እንኳን ተገላገልሽ ይበሉልኝ። እወዳቸዋለሁ። ይመጫቸው ማመስገኛ